ወይንም ደግሞ በዚህ አጋጣሚ እጅግ በርካታ የሆኑ ከኛ በስተጀርባ ያሉ ሙስሊሞች የሚጠቀሙበት ለታሪክ የሚተላለፍበትን ስራ ምንሰራበትንም አጋጣሚ ይዞ ይመጣል ኃላፊነት። ስለዚህ ነቢዩ አለይሂ ሰላቱ ወሰላም እብን ዑመር በዘገቡት ሐዲስ እንደተናገሩት ኩልኩም ራዒን ወኩልኩም መስኡሉን አረዕየትሂ እንዳሉት ሰለዋቱ ረቢ ወሰላሙ አለይ ሁልጊዜ ተጠያቂነትን ከግምት ያስገባ ስራ መስራት አስፈላጊ ነው የሚሆነው። ሁልጊዜ የሰው ልጆች ለሚሰሩት ስራ የሚጠየቁበት ቦታ አለ፣ ቁምና ተጠየቅ የሚባልበት ቦታ አለ የሚለውን ነገር እያሰቡ መስራት ወሳኝነት አለው። ይሄ ኃላፊነት ነው። ኃላፊነት አማና ነው። ነቢዩ ዓለይሂ ሰላቱ ወሰላም እንዳሉትም አማና ነው። ኢላ መን አዳ ሐቃሃ ሐቋን በስርዓቱ በሚገባው ኃላፊነቱን በሚመጥን መልኩ ሐቁን የተወጣ ሰው ሲቀር ለሌላው ቁጭትና ውርደትን የሚያከናንብ ነገርም እንደሆነ ነቢዩ ዓለይሂ ሰላም አስተምሮናል ነው አላህ ተባረከ ወተዓላ ከቁጭትም ከውርደትም ይጠብቀን። ስለዚህ ይህን በምናደርግበት ሰዓት አላህ ተባረከ ወተዓላ እዚህ ቦታ ላይ አምጥቶን ተመሳሳይ የሆነ ነገር የምንሰራ የሆነ የተለመደ ነገር ብቻ የምንሰራ ከሆነ ምንም ዋጋ የለውም ማለት ነው። ምንድነው የሚሉት ሲተርቱ ጉልቻ መቀያየር ወጥ አያጣፍጥም ይባላል? የሰው መቀያየር ለውጥን ማምጣት ሲችል ልዩነትን መፍጠር ሲችል ልዩነት ማለቴ ትላንትናው ካለው ስራ የተሻለ ስራ መስራት ሲችል፣ በዛኔ የእሱ መኖር የእሱ ወደ ኃላፊነት መምጣት ዋጋ አለው ማለት ግልጽ ነው። ስለዚህ ከዚያ አንጻር የምንሰራቸውን ስራዎች በመጀመሪያ ደረጃ አመራር ውስጥ መካተት መታየት የሚገባቸው ሁለት ብቃቶች አሉ።

ይሄ ሁሉ አንዱ ዋነኛ የሚባለው ውስጣዊ ብቃታች። ሁለተኛ ውስጣዊ ብቃት የምንለው ደግሞ መሪዎች እንደርስበታለን ብሎ ያስቀመጡት ቦታ ላይ እንደርሳለን የሚል ጽኑ እምነት ለየብሉቀና ሀዘ ልአምሩ ማ በለቀ ሌይል ወነሃር ጽኑ እምነት ችግር ውስጥን ብንኖር ያለው ነባራዊ ሁኔታ ፈታኝ እንኳን ቢሆን እንደርሳለን እዛ ቦታ ቢኢዝኒላህ የሚለውን ነገር ጽኑ እምነት መኖር አንደኛው ውስጣዊ ብቃት ነው። ሌላኛው ውስጣዊ ብቃት አራህማ፣ አንድ መሪ ለሰው ልጆች ከዛም አልፎ ለሐያዋኖች ከማዘን እየተወገደ ሲመጣ መሪነቱ ይጠፋል። ስለዚህ እኛ ባለንበት ክፍለ ከተማ ውስጥ እኛ ባለንበት ከተማ ውስጥ በረሃብ የሚሰቃይ በበሽታ የሚሰቃይ በተለያየ ችግር የሚሰቃይ ማህበረሰብ ካለ ናኑ ኑስአሉ አማም ላህ አላህ ዘንድ እንጠየቃለን የሚለውን ነገር ማመን ያስፈልጋል። በመጀመሪያ ደረጃ በቃ እኛ እዚህ ጋር ያለነው የምንፈታው ችግር በተቻለ መጠን ላዩከልፉላሁ ነፍሰን ኢላ ውስአ ወላኪን እስከ መጨረሻው ድረስ በተቻለ አቅም የሰው ልጆች ለሚከተለው ሰው የሚያዘን ርኅሩኅ የሆነ መሆን መቻል አለበት። መሪ ርኅራኄ ያስፈልገዋል ማለት በጣም የሚራራ ካልሆነ ለሰው ልጆች ጭንቀት፣ ለሰው ልጆች ሰቆቃ የማያስብ ከሆነ መሪ መሪ ሊሆን አይችልም። አስለን ለዛ ነው እና ዑመር ብኑል ኸጣብ ረዲየላሁ አንሁ እንደው የመንገዱ መበላሸት፣ መንገዱ በትክክል ካለ መሰራት የተነሳ አንድ ፈረስ ወይ ግመል እንኳን እግሩን ያኔ ቢቆስል እግሩ ላይ ችግር ቢገጥመው አላህ ዘንድ እጠየቃለሁ ብሎ የሚያምን ሪፍቀን ሲሉ ነቢዩ ዓለይሂ ሰላቱ ወሰላም ለፈረሱ እዘኝለት ሲሉ ነቢዩ ዓለይሂ ሰላም ለግመሉ እዘኝለት ሲሉ።

ይሄ ቅጽበታዊ ሳይሆን ዘላቂ የሆነ ራህማ ማለት ነው የሚፈለገው። ቅጽበታዊ ሰሆነ ዘላቂ የሆነ ራህማ ያስፈልጋል። እና ሁል ሁልጊዜ ለሰው ልጆች ማዘናችን ደግሞ የሚገለጠው ማን ተቸገረ፣ ማን ችግር ውስጥ አለ፣ በእኔ ግዛት ውስጥ እኔ በማስተዳደረው ቦታ ውስጥ ማን ነው ችግር ውስጥ ያለ የሚለውን ነገር እንኳን ማየት ያስፈልጋል። ማለት ግልጽ ነው። ሌላው አድል በጣም ወሳኝነት አለው። ለፋጢማቱ ብንት ሙሐመዲን ሰረቀት ለቀጣ ሙሐመዱን የደሃ ለቀጣዕቱ የደሃ ስለዚህ አድል አንዱ የኛ አመራር የሚቆምበት ትልቁ ምሰሶ መሆን መቻል አለበት። ለማንኛውም አካል ከማንኛውም ጋር በምንሰራበት ሰዓት አላህ ተባረክ ወተዓላ ከበደለን ሰው ጋር እንኳን አድል እንዲኖረን። ወላ የጅሪመነኩም ሸነአን ወቀውሜን ዐለ አላተ አዕድሉ አዕድሉ ለማ ላለ አን ያዕኔ ሀወ አቅረቡ ልትተቅባል። ሁልጊዜ ፍትህ፣ ፍትሐዊ መሆን በጣም ወሳኝነት ያለው ተግባር ነው። ይሄ ውስጣዊ ብቃቶች ናቸው እነዚህ። ሌሎች ሰብር፣ ታጋሽ መሆን ብዙ ጊዜ

ይሄን ማስቀደም ታጋሽ መሆን ያኒ ልባችንን በጣም ሰፋ የማድረግ ነገሮች ሊኖሩን ይገባል ማለት። ከዛም በኋላ ነው ይሄ የማቀድ የተለያዩ ነገሮች ክህሎቶች የምንላቸው ውጫዊ ብቃቶች የምንላቸው ስልታዊ እሳቤ የምንላቸው ስልታዊ እቅድ እና የመሳሰሉ ነገሮች የምንላቸው መህራቱ ተዋሶል የኮሚኒኬሽን ስኪልስ ምንላቸው ነገሮች በጠቅላላ መሰረቱ፣ ይሄ ካልሆነ ዋጋ የለውም ማለት። መሰረቱ ውስጣዊ መሆን መቻል አለበት። ስለዚህ እንደ ምክር ሁላችንም የምንመካከር እንጂ መካሪ አንዱ ተመካሪ አይደለም። በተቻለ መጠን ለሰው ልጆች ክፍት መሆን መሪ

ማዳመጥ በጣም ወሳኝነት ያላቸው ነገሮች ናቸው ይህን ካልን በኋላ የመጀመሪያው ስራችን የሚሆነው እንደ መሪ ማቀድ ነው ያላቀደ መሪ በምንም አይነት ተአምር ያላቀደ መሪ አቅዷል ምን ማለት ነው ያላቀደ መሪ አቅደዋል ነገር ግን ያቀደው ለውድቀት ነው የማያቅድ መሪ ለውድቀት አቅደዋል ማለት ነው በሌላ ቋንቋ ስለዚህ የእያንዳንዱ ሰው እቅድ ከሌለው በእቅድ የማይመራ ከሆነ ሲጀመር ለውድቀት የተዘጋጀ ለውድቀት ራሱን ያዘጋጀ ነው ማለት ነው። ስለዚህ ሁልጊዜ ስራችንን በእቅድ መምራት ወሳኝነት አለው። ያለበለዚያ ምንድን ነው የሚሆነው? ጨለማ ውስጥ መተኮስ ነው የሚሆነው። ካገኘ አገኘ፣ ካላገኘ የራሱ ጉዳይ። ጥይት ማለቁ ግን አይቀርም። ግልጽ ነው። ስለዚህ ስራችንን በደንብ ብናቅድ ትንሽ አንችልም። መሪ አንድ የሚለይበት አዋሞ አንችልም የሚለውን ነገር ነው የሚያቅደው። ግን ሲያቅድ ከጉልበት በታች አይደለም የሚያቅደው፣ አብዛኛው ማህበረሰብ አይቻልም ያለውን ነገር ነው የሚያቅደው አቅዶ በአላህ ተባረከ ወተዓላ ይታገዛል። ያኔ አላህም ያሳካለታል። ስለዚህ ስራዎቻችንን በእቅድ መምራት ወሳኝነት አለው። እቅዶቻችንን በደንብ ካዘጋጀን በኋላ የሚቀጥለው ስራ መስሪያ ቤቶቻችንን ማስተካከል፣ ቁጭ ብለን የምንሰራበት ቦታ ሊኖር ይገባል። ቢሮዎች ክፍለከተማ ላይ ብቻ ሳይሆን ወረዳዎች ላይ ቢሮዎች ሊኖር ይገባል። ሀታ መሳጅዶች ላይ ሰዎች ተሰባስበው እቅድ የሚያቅዱበት ዶክመንታቸውን የሚያዘጋጁበት ቦታ ሊኖራቸው ይገባል። ከዚያ አንፃር አንዱ የሚሆነው ክፍለ ከተማዎች፣ ወረዳዎች የራሳቸው መስሪያ ቤት እንዲኖራቸው የተሻለ ሙስሊሙን የሚመጥን ብራንድድ የሆነ አንዳንዱ አሁን ክፍለ ከተማም ስንሄድ ሎጎ ራሱ የለ፣ ምን የለ፣ የቤቱ ቀለም ምኑ ምኑ አይታወቅም። እንደዛ አይደለም የሆነው፣ ተመሳሳይ ሆነ፣ ሰዎች ሊያልፉ ሲሉ ይሄ የእስልምና ጉዳይ ምክር ቤት ጽሕፈት ቤት ነው የሚሉት፣ ጽሕፈት ቤት ነው መሆን ያለበት እንጂ ጉራንጉር ውስጥ አይደለም መሆን ያለበት። ጉራንጉር ውስጥ የሆነ የሆነ የምትደበቁበት የሆነ አይነት ነገር ሳይሆን በትክክል የሚታይበት ብራንድድ የሆነ መሆን መቻል አለበት። ይሄን ስናደርግ አንደኛ ውጁዳችን ግልጽ ሆነ ማለት ነው፣ የመጀመሪያው ሰዎች እንዳለን ኮንሲደር አደረጉ ማለት ነው። ስናልፍ ሲገባ ሰው ይሄ መስሪያ ቤት የኢትዮጵያ እስልምና ጉዳዮች ወይም የአዲስ አበባ እስልምና ጉዳዮች የዚህ ክፍለ ከተማ ቢሮ ነው፣ መስሪያ ቤት ነው የሚለው ነገር መታወቅ መቻል አለበት። ከዛ አንጻር ብዙ ስራዎች መሰራት ይጠበቃል ማለት ነው። ብዙ መስራት ይጠበቃል። ዛሬ በኪራይ ሊሆን ይችላል፣ ግን ለወደፊቱ ደግሞ የራሳችን መስሪያ ቤት እንዲኖረ ማቀድ ደግሞ አንዱ የክፍለ ከተማው አንዱ ኃላፊነት ነው። የራሱ የሆነ የሚመጥን ሁሉም ሰው የሚገለገልበት እና በዚህ ከተማ ላይ ሲመጣ የሙስሊሞችን መኖር የሚያሳይ አንድነታቸውን የሚያሳይ ተቋም መኖር መቻል አለበት። ለዛም ካሁኑኑ ማቀድ ያስፈልጋል ማለት ነው። ይሄ መስሪያ ቤትን በተመለከተ ነው። ከዛ ውጪ ያለውን ማህበረሰብ የማሳተፍ አሳታፊ የመሆን ጉዳይ ወሳኝነት አለው። ሴቶችንም ወጣቶችንም እንደዚያውም የንግድ የስራ ማህበረሰቡንም ምሁራኑንም በሚገባ መጠቀም በሚገባ መጠቀም መቻል አለባችሁ ምን ለማድረግ የሙስሊሙን ኡማ ችግር ለመፍታት ምን አይነት ችግሮችን ነው የምንፈታው ዲናዊ ችግሮችን እንፈታለን አልአህም ወሳኝ የሚባለው መሰረታችን ነው ማህበራዊ ችግሮችን እንፈታለን። ኢኮኖሚያዊ ችግሮችን እንፈታለን። ኢስላም እንደምታውቁት የመስጅድ ስራ ብቻ አይደለም፣ አይደለ ሁሉን ነገር ያቀፈ ማህበራዊ ጉዳዮችን የሚመለከት ኢኮኖሚያዊ ጉዳዮችን የሚመለከት ስርዓት ያለው ዲን እስከሆነ ድረስ ይሄን ስርዓት ያለው ዲን በተጨባጭ ምድር ላይ ማሳየት ስለሚያስፈልግ እቅዳችሁን በከፍተኛ ሁኔታ ተለቅ አድርጋችሁ ማቀድ ያስፈልጋል። ከዚህም በፊት የነበሩ አመራሮች ልምድ በመስጠት የተለያዩ መረጃዎችን በመስጠት አሁንም ኃላፊነቱ ከእናንተ እጅ ቢወጣም ነገር ግን ዛሬም ኃላፊነት እንዳለባችሁ መረዳት ያስፈልጋል። መረጃ በመስጠት ድጋፍ በማድረግ በተለያየ ስራዎች መደገፍ ያስፈልጋል። ይሄ የኡማው ስራ የተወሰኑ አካላቶች ብቻ ተንቀሳቅሶ ተንደፋድፎ የሚያሳኩት ጉዳይ ስላልሆነ ሁሉም ሰው በአንድነት ተያይዞ መስራት የሚገባው ነገር ስለሆነ አሁንም አደራ እምላችሁ፣ ዲናችሁን አጥበቃችሁ ያዙ። ውስጣዊ ብቃታችሁን አጎልብቱ። ከአላህ ጋር ያለንን ግንኙነት በተቻለ መጠን በተቻለ መጠን እናስተካክለው። አላቃችንን እናሳምረው ባጢናችን የተሻለ ይሁን። የልከፋአቱል ባጢንያ የምንለው በጣም ወሳኝ የሚባል ፓርት ስለሆነ፣ ከዛ በተረፈ ግን ሁሉንም አካል እያሳተፍን ስራዎችን እያቀድን ከሰራን የተሻለ ስራ፣ የተሻሉ መሳጅዶች፣ የተሻሉ ማሰልጠኛ ተቋማቶች፣ የተሻሉ የአይታምና የአራሚሎች አገልግሎቶች የተለያዩ ተች የሚያደርጉ ስራዎች ይኖራሉ። ብዙ ጊዜ እኛ ስትራቴጂክ ስላልሆንን ስልታዊ ስላልሆንን ወጪ እናወጣለን። ነገር ግን ለምሳሌ መንግስት የድሃ ቤቶችን አፍርሶ ይገነባል። በዚህ ጉዳይ ላይ ተባበሩ ይባላል። እኛ ወጪ እናወጣለን። እኛ መስራት አልነበረብንም፣ ቀድመን ገንዘቡን ማውጣታችን አልቀረም። ስትራቴጂክ ስላልሆን ነው። ስለዚህ ብዙ መስራት የሚገባን ስራዎች፣ ስልታዊ ከሆንን መስራት የምንችላቸው ነገሮች አሉ። ወጣቶቻችን ያልሆነ ቦታ ላይ እንዳይርቁ በድህነት አረንቋ ውስጥም ወድቆ ተስፋ እንዳይቆርጡ የራሳችንን ሚና መጫወት ይጠበቅብናል። እነሱ ላይ መስራት ይጠበቅብናል። መሳጅዶቻችን ከዕልም ገበታ ድርቅ እንዳይገጥማቸው ወጣቶቻችንን ውጭ አስሮ ያስቀመጣቸው ነገር ምንድን ነው የሚለውን ነገር ለይተን እሱን እየፈታን ማህዳችንን የዕልም ማህዳችንን በደንብ መልሰን እንዲለመልም የማድረግ ስራ መስራት ይጠበቅብናል። ስለዚህ የምንሰራቸው ስራዎች በጣም እጅግ በርካታ ናቸው። የሆኑ ነገሮች ሲወድቁብን ምንድን ነው ምክንያቱ የሚለውን ነገር ከኋላ ተመልሰን ማየት ከቻልን በአላህ ፍቃድ የተሻለ ነገር እንሰራለን ብለን እናስባለን። ስለሆነም ሁላችንም ኃላፊነት እንዳለብን በደንብ ከተገነዘብን ሌት ተቀን እሱ እንቅልፍ ከነ የሚነሳን ከሆነ ወላሂ አዲስ አበባ ውስጥ አጂብ የሚባል ሌሎች ክልሎች መጥቶ የሚማሩበት ስራ መስራት እንችላለን። እንሻላ ይሄ ግን የሚሆነው ሁላችን ምሳቢያችን በጠቅላላ ይሄ መጣና አለፈ የሚባል አፈር የሌለው ሰው ላለመሆን ዝግጁ ስንሆን በቃ መጥቶ አለፈ። በዚህ ዘመን እኮ እሱ ሲመራ ነበረ፣ እሱ እንዲህ ሲያደርግ ነበረ፣ እና ምን አደረገ ሲባል የሚባል አይነት ሰው ከመሆን አላህ ይጠብቃል። እሱ ላይ በደንብ ቁጭቱ ካለ በጣም እጅግ በርካታ የምንሰራቸው ስራዎች አሉ። እኛም እንደ አዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት እንሰማቸዋለን። አወያዩን፣ አናግሩን፣ ምከሩን ተነሱ ስንላችሁ ደግሞ ተነሱ። ይሄን ነገር እናድርግ ስንል በአንድነት ቁሙልን። ማዕስያ እስካልሆነ ድረስ ወንጀል እስካልሆነ ድረስ አላህንና መልእክተኛውን የሚያስቆጣ እስካልሆነ ድረስ ኡማውን የሚጠቅም ነገር እስከሆነ ድረስ ነገ እናንተኑ ለማንቀሳቀስ የምንመጣውና እናንተ ዝግጁ ሁኑ በዛ ረገድ ማለት ነው። ስለዚህ አላህ ተባረከ ወተዓላ የስራ ሰው ይበለን የወሬ ሰው ሳይሆን የሥራ ሰው ይበለን። ሥራዎቻችንን በተግባር የምናሳይ የተሻለ ሥራ የምንሰራ ሁሉም ማህበረሰብ ትላንትና ካለበት ሕይወት የተሻለ ሕይወት በሁሉም ጃኒብ የተሻለ ሕይወት የሚኖርበት ከተማ ለማድረግ ቆርጠን እንነሳ። በአላህ ፍቃድ በቅርብ በጣም ብዙ ሳይርቅ የአምስት ዓመት የሥራ እቅዳችንን እንጨርሳለን። የስትራቴጂክ እቅዳችንን ጨርሰን እናቀርባለን። ለእናንተም ይቀርባል፣ ለጠቅላላ ጉባኤም ቀርቦ ይጸድቃል። ግን በዋናነት በወኔ መነሳት ያስፈልጋል። ማለት አይ ይሄ እንኳን ይከብዳል የሚባል ነገር መኖር የለበትም ማለት ነው። ግልጽ ነው። ሂማችንን ከፍ አድርገን ሂማችን ዕሉወል ሂማ ማለት የስትስጋሩ ስትስጋሩ ማዱን ኒሃያ በቃ መደረስ የሚችለው ቦታ ላይ ሁሉ እስከ መጨረሻው ድረስ መስራት አለብን የሚለውን ነገር ራሳችንን ማሳመን ኃላፊነቱን ማወቅ አላህ ደግሞ ሁል ጊዜ እንዲረዳን። በተለይ በተለይ አሁን በዒባዳ ላይ መጠንከር ያስፈልጋል። በተለይ አሁን ኃላፊነቱ ሲመጣ ዒባዳ ላይ መጠንከር፣ ዱዓ ማድረግ ያላህ እገዛ ካልታከለበት ምንም ነገር ስለማይሆን ያወራነው ነገር ሁሉ ከንቱ ስለሚሆን ያላህ እገዛ ከሌለ ስለዚህ በጣም ዱዓ ማድረግ ዒባዳ ላይ መጠንከር ያስፈልጋል። ለእኛም በደንብ ዱዓ አድርጉልን። ሁላችን እርስ በርስ ዱዓ እንደራረቅ። አላህ ተባረኩ ተዓላ እንዲረዳን የተሻለ ነገር ሰርተን የምንወጣ ሰዎች አላህ ተባረክ ወተዓላ ያድርገን። በተረፈ የሚቀጥለው ማክሰኞ ላይ የሁሉም ስራ አስፈጻሚዎች የሚገኙበት ስብሰባ ስለሚኖረን እዛ ላይ የስራ አቅጣጫዎችን የምንሰጣጥ ይሆናል።